በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ በጥቅምት ሰባት በስንክሳር ታስበው የሚውሉ በዓላትና የወንጌል ንባባት። አባ ባውላ ዘሀገረ ጠማው ወቅዱስ ሚናስ ወሃናሲ ሰማዕት ዘነግ ምስባክ መዝሙር ሁለት ከቁጥር አስራ አንድ እስከ አስራ ሁለት ተቀናዩ ለእግዚአብሔር በፍርሃት ወተሐሳዩ ሎቱ በረአድ፣ አጽንእዋ ለጥበብ ከመእየት መአ እግዚአብሔር። የቅዱስ ማቴዎስ ወንጌል ምዕራፍ 20 ከቁጥር 1 እስከ 17 ያለው ኃይለ ቃል እንዲህ ይላል መንግስተ ሰማያት ለወይኑ ቦታ ሰራተኞችን ሊቀጥር ማልዶ የወጣ ባለቤት ሰውን ትመስላለች። ከሰራተኞችም ጋር በቀን አንድ ድሪም ሊሰጣቸው ተስማምቶ ወደ ወይኑ ቦታ ላካቸው። በሦስት ሰዓትም በወጣ ጊዜ ሌሎችን በአደባባይ ቆመው ስራ ፈተው አየ። እነዚያንም እናንተም ወደ ወይኔ ቦታ ሂዱና ስሩ፣ የሚገባውንም እሰጣችኋለሁ አላቸው። እነርሱም ሄዱ። ዳግመኛም በስድስትና በዘጠኝ ሰዓት ወጥቶ እንዲሁ አደረገ። በአስራ አንድ ሰዓትም ወጥቶ ሌሎችን ቆመው አገኘ። ቀኑን ሁሉ ስራ ፈታችሁ ለምን በዚህ ቆማችኋል? አላቸው እነርሱም የሚቀጥረን ስለ አጣን ነው አሉት። እርሱም እናንተ ወደ ወይኔ ቦታ ሂዱ የሚገባውንም እሰጣችኋለሁ አላቸው። በመሸም ጊዜ የወይኑ ቦታ ባለቤት ሹሙን እንዲህ አለው፣ ሰራተኞቹን ጠርተህ አስቀድመህ ከኋለኞች ጀምረህ እስከ ፊተኞች ድረስ ደሞዛቸውን ስጣቸው። በአስራ አንደኛው ሰዓት የተቀጠሩትም መጡና እያንዳንዳቸው አንድ ዲናር ተቀበሉ። የቀደሙትም መጥተው ከነዚያ ይበልጥ የሚያገኙ መስሏቸው ነበር። እነርሱም እያንዳንዳቸው አንድ አንድ ዲናር ተቀበሉ። ተቀብለውም በባለቤቱ ላይ አንጎራጎሩ እንዲህ እያሉ፣ እነዚህ ኋለኞች አንዲት ሰዓት ብቻ ሰሩ፣ የቀኑን ድካምና ሐሩር ከተሸከምነው ከእኛም ጋር አስተካከልሃቸው። እርሱ ግን ከእነርሱ አንዱን እንዲህ አለው፣ ወዳጄ ሆይ አልበደልሁህም። በአንድ ዲናር ተስማምቼህ የለምን? የሚደርስህን ይዘህ ሂድ። እኔም ለዚህ ለኋለኛው እንዳንተ ልሰጠው እወዳለሁ። ወይስ በገንዘቤ የወደድሁትን ላደርግ መብት የለኝምን? ወይስ እኔ ቸር ስለሆንኩ ዐይንህ ምቀኛ ናትን? እንዲሁም ኋለኞች ፊተኞች ይሆናሉ፣ ፊተኞችም ኋለኞች ይሆናሉ። የተጠሩ ብዙዎች የተመረጡም ጥቂቶች ናቸውና። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ሁለተኛው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 11 ከቁጥር 23 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። እነርሱ የክርስቶስ አገልጋዮች ቢሆኑም፣ እኔም እንደ ሰነፍ ለራሴ እናገራለሁ፣ እኔ እበልጣለሁ። እጅግም ደከምሁ፣ ብዙ ጊዜ ተገረፍኩ፣ ብዙ ጊዜም ታሰርሁ፣ ብዙ ጊዜም ለሞት ተዘጋጀሁ። አይሁድ አንዲት ስትቀር አምስት ጊዜ አርባ አርባ ገረፉኝ። ሶስት ጊዜ በበትር ደበደቡኝ። አንድ ጊዜ በድንጋይ መቱኝ። መርከቤ ሶስት ጊዜ ተሰበረች። በጥልቁ ባሕር ውስጥ ሰዋኝ አድሬ ሰዋኝ ዋልሁ። በመንገድ ዘወትር መከራ እቀበል ነበር። በወንዝም መከራ ተቀበሉ። ወንበዴዎችም አሰቃዩኝ። ዘመዶቼም አስጨነቁኝ። አሕዛብ መከራ አጸኑብኝ። በከተማ መከራ ተቀበሉ። በበረሃም መከራ ተቀበሉ። በባሕርም መከራ ተቀበሉ። ሐሰተኞች መምህራን መከራ አጸኑብኝ። በድካምና በጥረት ብዙ ጊዜም እንቅልፍ በማጣት በመራብና በመጠማት አብዝቶም በመጾም በብርድና በመራቆት ተቸገሩ። የቀረውንም ነገር ሳልቆጥር ዕለት ዕለት የሚከብድብኝ የአብያተ ክርስቲያናት ሁሉ አሳብ ነው። ታሞ እኔ የማላዝንለት ማን ነው? በድሎስ እኔ የማልደነግጥለት ማን ነው? መመካት የሚገባ ከሆነስ እኔም በመከራዬ እመካለሁ። ለዘለዓለም ቡሩክ አምላክ የሆነ የጌታችን የኢየሱስ ክርስቶስ አባት እግዚአብሔር ሐሰት እንደማልናገር ያውቃል። በደማስቆ ከተማ ከንጉሥ አርስጣሴዎስ በታች የሆነ የአሕዛብ አለቃ ሊዘኝ ወዶ የደማስቆን ከተማ ያስጠብቅ ነበር። በቅርጫትም አድርገው በመስኮቱ በኩል በአጥሩ ላይ አወረዱኝ፤ ከእጁም አመለጥኩ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የቅዱስ ያዕቆብ መልእክት ምዕራፍ አንድ ከቁጥር 12 እስከ 17 ያለው ኃይለ ቃል እንዲህ ይላል። መከራን የሚታገስ ሰው ብፁ ነው፣ ተፈትኖ እግዚአብሔር ለሚወዱት ተስፋ ያደረገላቸውን የሕይወት አክሊል ይቀበላልና። የሚፈተን ሰው ቢኖር እግዚአብሔር ይፈትነኛል አይበል እግዚአብሔር ለክፉ ነገር አይፈተንምና፣ እርሱስ ማንንም አይፈተንም። ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል። ምኞትም ከጸነሰች ኃጢአትን ተወልዳታለች። ኃጢአትም ከተፈጸመች ሞትን ተወልዳታለች። ስለ ቃሉ፣ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያት ሥራ ምዕራፍ 21 ከቁጥር 12 እስከ 17 ያለው ኃይለ ቃል እንዲህ ይላል። ይህንም ሰምተን የሐገሪቱን ሰዎች ይዘን ወደ ኢየሩሳሌም እንዳይወጣ ጳውሎስን ማለድ ነው። ጳውሎስ ግን መልሶ ለምን እንዲህ ታደርጋላችሁ እያለቀሳችሁ ልቤን ትሰብሩታላችሁ? እኔ እኮ ተስፋ የማደርገው መከራንና እግር ብረትን ብቻ አይደለም፣ እኔ ግን በጌታችን በኢየሱስ ክርስቶስ ስም በኢየሩሳሌም ለመሞትም ቢሆን የቆረጥ ሁነኝ አለ። እንቢ ባለጊዜም ዝም አልን፣ እኛም እግዚአብሔር የፈቀደው ይሁን ብለን ተውነው። ከእነዚያም ቀኖች በኋላ ተዘጋጅተን ወደ ኢየሩሳሌም ወጣን። ከደቀ መዛሙርትም ከቂሳርያ አብረውን የመጡ ነበሩ። ሄደንም ከመጀመሪያዎቹ ደቀ መዛሙርት ወገን ከሆነው በቆጵሮስ በሚኖረው በምናሶን ቤት አደርን። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ምስባክ መዝሙር 33 ከቁጥር 17 እስከ 18 ጸርሑ ጻድቃን ወእግዚአብሔር ሰምኦም ወእም ኩሉ ምንዳቤሆም አድሃኖም ቅሩብ እግዚአብሔር ለየዋሃነ ልብ። የቅዱስ ማቴዎስ ወንጌል ምዕራፍ 19 ከቁጥር 25 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። ደቀ መዛሙርቱም ይህን በሰሙ ጊዜ እንግዲያ ማን ሊድን ይችላል? እያሉ እጅግ ተደነቁ። ጌታችን ኢየሱስም አያቸውና፣ በሰው ዘንድ ይህ አይቻልም፣ በእግዚአብሔር ዘንድ ግን ሁሉ ይቻላል አላቸው። ከዚህም በኋላ ጴጥሮስ መልሶ፣ እኛ ሁሉን ትተን ተከተልንህ፣ እንግዲህ ምን እናገኛለን? አለው። ጌታችን ኢየሱስም እንዲህ አላቸው፦ እውነት እላችኋለሁ የተከተላችሁኝ እናንተ በዳግም ልደት የሰው ልጅ በክብሩ ዙፋን በተቀመጠ ጊዜ እናንተም በአስራ ሁለት ዙፋን ትቀመጣላችሁ፤ በአስራ ሁለቱም ነገደ እስራኤል ትፈርዳላችሁ። ስለ ስሜም ቤትን ወይም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም ርስትን የተወ ሁሉ መቶ እጥፍ ዋጋ ያገኛል የዘለዓለም ሕይወትንም ይወርሳል ነገር ግን ብዙዎች ፊተኞች ኋለኞች ይሆናሉ ኋለኞችም ፊተኞች ይሆናሉ ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን